በተለይ በፍቅር ግንኙነትሽ ውስጥ የፍቅር ህይወትሽ ጤናማ ማድረግ የሚያስችሉሽ ነገሮች አሉ። በተለይ ደግሞ ወንድ ልጅ ወደ አንቺ እንዲሳብ በአንቺ ላይ ፍላጎቱ ከፍ እንዲል በአንቺ ላይ ሊኖረው የሚገባው ጤናማ የሆነ ስሜትን ማቆየት አለብሽ። ይህን ስታደርጊ ወንድ ልጅን በቀላሉ እጅሽ ማስገባት ትችላለሽ። በተለይ ደግሞ የምትወጂው ወንድ አሁን የምንመለከታቸው ወይም ደግሞ የምናያቸው ነገሮች ቀላል የሚመስሉ ነገር ግን ደግሞ በተለይ በፍቅር ግንኙነትሽ ውስጥ በጣም ከፍተኛ የሆነ ለውጥ ለውጥን ማምጣት የሚያስችሉሽ ነገሮች ናቸው። ስለዚህ እነዚህን አውቀሽና ደግሞ በተግባር ላይ የምታወያቸው ከሆነ አንደኛ የምትፈልጊ ወንድ በቀላሉ እጅሽ ማስገባት ትችላለሽ። ሁለተኛ በራስ መተማመንሽን መገንባት ያስችልሻል። ሶስተኛ በማንኛውም ሰው ዘንድ ተወዳጅ እንድትሆኝ ሊያደርጉሽ የሚችሉ ነገሮች ናቸው። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ከርማቸዋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መተናል። የዛሬው መልእክታችን ከመቀጠላቸው በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። ሁሉም ሴት መልካም የሆነ የፍቅር ግንኙነትን ለመመስረት ጥረትን ታደርጋለች ትፈልጋለች። ይሄ የሁሉም ሴቶች ኢቨን ሴቶች ብቻ ሳይሆን ወንዶችም መልካም የሆነ የፍቅር ግንኙነት የሚፈልጉበት ሁኔታ አለ። ነገር ግን ሁሉም ነገር ደግሞ እንደጠበቅ ነው እኛ እንደፈለግ ነው እኛ ዲዛይን አድርገን በራሳችን እንደቀረጽ ነው አይነት መንገድ ደግሞ ላይሆን ይችላል። ምክንያቱም ህይወት የተለያዩ አይነት አጋጣሚዎችን ወደ ህይወታችን መልካም አጋጣሚዎች ሊመጡ ይችላሉ። ደስ የማይሉ ሁኔታዎች ወደ ህይወታችን ሊመጡ ይችላሉ። እነዚህ ደግሞ በተለይ ለምን ይህን መሰረተው የፍቅር ግንኙነት በጣም ተጽዕኖ ይፈጥራሉ። በተለይ የምትወጂ ወንድ በአጠገብሽ ካለ በዙሪያሽ ካለ ያ ወንድ እጅሽ ማስገባት የምትችይበት ምክን መንገዶች አሉ። አይንሽ ያረፈበት ወንድ ካለ ያን ሰው አትራክተ ማድረግ አለብሽ፣ መሳብ አለብሽ። የራስሽ ለማድረግ ደግሞ ጥረቶችን ማድረግ አለብሽ። አይደለም እንዲሁ ዝም ብሎ ከሩቁ በአይን ፍቅር ብቻ መሰቃየትም ጥሩ አይደለም። ምክንያቱም ቀርቦ ያ ሰው ሊቀበልሽ ይችላል የፍቅር ጥያቄሽን፣ ወይ ደግሞ ሌላ ምዕራፎችን እንድትጀምሪ መንገድ ሊከፍትልሽ ስለሚችል እንዲሁ ዝም ብሎ በደፈናው የሆነን ሰው ወደሽ ብቻ መቆም ወይም ደግሞ መተው የለብሽም። ስለዚህ በተቻለሽ መጠን አንድ ወንድ ልጅ በቀላሉ እንዲያፈቅርሽ ማድረግ የምትችይባቸውን ነገሮች ማወቅ አለብሽ። ይህን ስታውቂ በጣም አስፈላጊ የሆኑ የሕይወት ክህሎቶችን ማዳበር ትችያለሽ ማለት ነው። እስኪ የመጀመሪያውን እንመልከት። የመጀመሪያው የሚሆነው ራስሽን በቻልሽ መጠን ከማንም ሰው ጋር አታወዳድር። ይሄ ሁሉም ሴቶች የሚሰጡት ስህተት ነው፣ መስራት የለባቸውም ይሄን ስህተት። ራስሽን የቻልሽ ሴት መሆን አለብሽ። ይሄ ማለት በጣም በጣም በራስ መተማመን ካላት ሴት ጋር የሚቀራረብ ነው። ምክንያቱም አንዳንድ ሴቶች ሰዎችን እኔ ከእገሊት ጋር እነጻጸራለሁ፣ እኔ ከእገሊት ጋር እንደዚህ ነኝ የሚሉ አይነት ንጽጽራዊ ህይወትን ማስኬድ ይፈልጋሉ። ብዙ ሴቶች የሚሰሩትና ብዙ የፍቅር ግንኙነቶች መሻከር ወይም ደግሞ አለመግባባቶች እንዲከሰቱ የሚያደርገው ይሄ ነው። በቻልሽው መጠን በምንም አይነት ሁኔታ ቢሆን እንኳን ራስሽን ከሌላኛዋ ቆኞ ሴት ጋር ፈጽሞ ማወዳደር የለብሽ አንቺ ራስሽን የቻልሽ ልዩ ሰው መሆንሽን መረዳት አለብሽ። በዚህ ዓለማችን ላይ ካሉት ውድ ወይም ደግሞ ልዩ ከተባሉ ሴቶች መካከል አንዷ አንቺ ነች። ስለዚህ የተለየች ሴት መሆንሽን መረዳት አለብሽ እንጂ አንቺ ልዩ ሆነች ሳለሽ ግን ሌላ ሴት ለመምሰል ጥረት የምታደርጊ ከሆነ የምትጀምሩ የፍቅር ግንኙነት ዘለቂታዊነት አይኖረው። በተለይ ደግሞ የፍቅር አጋሪሽ ምናልባት ከአንቺ በፊት ፍቅረኛ ከነበረችው እና እርሱም ከእሷ ወይም ደግሞ ከኤክሱ ጋር ማለት ነው እንዲያወዳድርሽ ፈስሞ ልትፈቅጂለት አይገባም። ስለ ኤክስ ፍሬንዱ በፍጹም ጥያቄ ልትጠይቂ ገባ ከኔና ከእርሷ ማን ያምራል? ማን ታጋሽ ነው? ማን ጎበዝ ነው? ማን ሞያተኛ ነው? የሚሉ አይነት ጥያቄዎችን ፈጽሞ መጠየቅን አቆሚ። ይሄ ለአሁኑ ግንኙነቶች ተገቢ ስላልሆነ መጠየቁ አስፈላጊ ነገር አይደለም። አንድ ነገር ደግሞ ልብ በይ እህቴ፣ በራስ መተማመንን ከሚያወርዱ ነገሮች መካከል ራስን ከሌላ ሰው ጋር ማነጻጸር ወይም ደግሞ ማወዳደር ነው ይላሉ የስነ ልቦና ባለሙያ። ይሄ በጣም እውነታነቱ በጣም የተረጋገጠ ነው። ስለዚህ እህቴ ኮንፊደንስሽን ማጣት የለብሽ ። ኮንፊደንስ የሚያሳጣሽ ነገር ደግሞ ራስ ፖዚሽን የነበረሽን ማንነት የነበረሽን ኮንፊደንስ ከሌሎች ሴቶች ጋር ማወዳደር ስትጀምሪ፣ አንቺ መውደቅ ትጀምሪ ያለሽ። አንድ ነገር ደግሞ አለ አይደለ የሆነ አባባል ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አስተዋይ ሴቱን ሌላን ሴት ለመሆን ሌላን ሴት ኮፒ ለማድረግ ጥረትን አታደርጊ። መልካም መልካም የሆኑ ስብርናዎች አሉ አይደለ፣ እነሱን የሆነ የተሻለ ነገር መውሰድ ነው እንጂ ሙሉ በሙሉ የሆነችን ሴት መሆን የለብሽም። ምክንያቱም አንድ የሚቀርብሽ ወንድ እኮ ያ የነበረሽን ማንነት አይቶ ነው የሚቀርብ። ገብቶሻል? ያ ማንነትሽን አይቶ ይቀርብሻል። ነገር ግን ት ጊዜ በኋላ ደግሞ ያቺ በማንነቷ የቀረባት ሴት ሌላ ስብዕና መላበስ ስትጀምር የሆነ ከዚህ በፊት የሚያውቃት አይነት ሴት መሆን ስትጀምር ያም ሰው ሊለወጥ ይችላል። ምክንያቱ ጠብቆ የመጣው ወይም ደግሞ አገኛለሁ ብሎ የመጣው ያም ማንነት ፈልጎ እንደገና አገኘው ብሎ ወዳንቺ ሲመጣ ነገር ግን አንቺ ደግሞ ራስሽን ለውጠሽ ስትገኝ የፍቅር ግንኙነታቸው እንዲሻክር ምክንያት ስለሚሆን ራስሽን ከማንም ሴት ጋር ማወዳደርን አቆሚ። ማወዳደር ወይም ደግሞ ማነጻፀር ስትጀምሪ የነበረሽ ኮንፊደንስ ሉዝ እያደረግሽ ትመጫለሽ የነበረሽን በራስ መተማመን እያጣሽ ትመጫለች። ይሄ ደግሞ አሁን ለጀመርሽ የፍቅር ግንኙነት ኮንፊደንስ እንዳይኖርሽ ያደርጋል። ኮንፈርት እንዳይሰማቸው እሱም የሆነ ስሜት እንዲሰማው ሊያደርገው ይችላል። ስለዚህ በተቻለ መጠን ይሄ የምመክርሽ ራስሽን ከሌሎች ሴቶች ጋር ማወዳደርን አቆሚ። አንድ ነገር ደግሞ ልብብ አንቺ የረሰራሽው ማንነትሽን የሚያፈርስብሽ ነገር ስለሆነ ነው። ከሌላ ሴት ጋር ራስሽን ማወዳደር አቆሚ የምልሽ፣ እኛ ወንዶች ደግሞ በባህሪያችን ራሷን የሆነች ሴት በጣም ትማርከናለች። በራስዋ የምትተማመን በራስዋ ሙድ አይነት ሴት በጣም ተማርከናለች። ምክንያቱም ያቺ ሴት ማንም ለመምሰል ጥረት አታደርግማ። ያቺን ሴት ለማግኘት ሁሉም ወንድ ጥረትን ያደርጋል ይፈልጋል። ስለዚህ ያቺን ሴት ለመሆን የምትፈልጊ ከሆነ ከሌሎች ሴቶች ጋር ራስሽን ማነጻጸር አቁሚ። በቁመት ሊሆን ይችላል፣ በመልክ ሊሆን ይችላል፣ በአለባበስ ሊሆን ይችላል፣ ኢቭን በእውቀት ሊሆን ይችላል፣ ኢቭን በመግባባት ሊሆን ይችላል። እነዚህ ሁሉ ነገሮችን ከሌሎች ሴቶች ጋር ራስሽን አታነጻጽር። አንቺ የተለየች ሴት መሆንሽን መረዳት ነው። ያቺ ማንነቷ የተለየችን ሴት ፈልጎ ነው ወንድ ልጅ ወዳንቺ ሕይወት የሚመጣው እንጂ ሌሎች ሴቶችማ አሉ እኮ። የተለየች ስለሆንሽ አይደል ወንድ ልጅ ወዳንቺ የሚመጣው። ያን የተለየችዋን ሴት ለመሆን ጥረትን አድርጊ። ወንድ ልጅ ባንቺ የሚሳበው እኮ አንቺ ጋር የነበሩትን ነገሮች አይቶ ነው ወዳንቺ የሚመጣው አይደለ። ያ ማንነት ለመገንባት የምትፈልጊ ከሆነ ራስሽ ላይ ትኩረት ማድረግ አለብሽ። ግዴታ አይደለም ፋንሲ የሆኑ ነገሮችን ማድረግ፣ ውድ ውድ የሆኑ ነገሮችን ማድረግ፣ በጣም በቃል አደለ ወጣ ያሉ ሌሎች በጣም የታወቁ ሰዎችን ለመምሰል ጥረት ማድረግ ግዴታ አይደለም። ራስሽን ለመሆን ጥረት ምክንያቱም ራስን መሆን ዘለቄታዊነት ይኖሯል። የሆነን ሰው ለመምሰል ጥረትን ስታደርጊ ግን የነበረሽን የገነባሽው ማንነት እያጣሽ ተመጫለሽ። ወንድ ልጅ ደግሞ ያን ነገር አይፈልግም። በእርግጥ ለምን አንቺ ጋር እንደመጣና ለምን አንቺን እንደመረጠች መጠየቅ አስፈላጊ ነው፣ ተገቢ አይደለም እያልኩኝ አይደለም። ታዲያ ግን በገዛ እጅሽ ራስሽ ላይ ፈጽሞ ነገሮችን ማድረግ የለብሽም። ይህን ስለሽ ሌሎች ሰዎችን ማወዳደር ከእኔና ከኤክስ ፍሬንድ ማንን ትወዳለ፣ ማነች ሙያተኛ፣ ማነች ቆንጆ የሚሉ አይነት ጥያቄዎችን እንዲጠይቅሽ ማድረግ የለብሽም። ይህን የምትጠይቂ ከሆነ አንደኛ ላለመግባባት ራስሽን እያዘጋጀሽ ነው፣ ጭቅጭቅ በመካከላችሁ እንዲፈጠር ታደርጋለሽ። ሁለተኛ ደግሞ ወንዱ ልጅ ስለ ኤክስ ፍሬንዱ እንዲያስብ መንገድ ትከፍቺለታለሽ። ይሄ ደግሞ በገዛ ምላስሽ የምታመጪው ጣጣ ይሆናል ማለት ነው። በኋላ ላይ ደግሞ የሚተርፍሽ ጸጸት፣ ንዴት፣ ብስጭት ሊሆን ስለሚችል በተቻለሽ መጠን በምንም አይነት ምን ሲሆን የፍቅር አጋሪሽ ስለ ኤክሱ ጥሩም ይሁን መጥፎ ነገር እንዲነግርሽ መጠየቅ አስፈላጊ አይደለም። ምክንያቱም አሁን ላለሽበት የፍቅር ትክክል ግንኙነት መሻከር ሊያመጣ ስለሚችል ነው። ምንን ያመጣል መስለ እሷ ይሄን አለት አንቺ ደግሞ ይሄን የለሽም፣ አንቺ ይሄን አለሽ እርሷ ደግሞ ይሄን የለሽም የሚል ንጽጽራዊ ነገር ይመጣል። ይሄ ደግሞ እንደዚህ አይነት ማነጻጸር በተለይ ደግሞ በፍቅር ግንኙነት ውስጥ ጉዳት አለው። በተለይ ገና በመጀመሪያዎቹ የፍቅር ጎድ ደረጃ ላይ ካላችሁ ደግሞ እጅግ በጣም ጎጂ የሆነ አለመግባባትን ሊያስከትልባችሁ ይችላል። መቼም ሁላችንም ሙሉ አይደለንም፣ አይደለም ሙሉ ሆነን አልተፈጠርንም። የሆነ የሚጎለን ነገር አለ። የሆነ ነገራችን ጎድለት ስላለው አይደለ የሆነ ነገር የምን ፈልገው ስለዚህ ሁሉም ሰው በፍቅር ግንኙነታቸው መካከል የሆነ ቅራኔ፣ የሆነ አለመግባባት እንዲፈጠር ራስሽን ከሌሎች ሴቶች ጋር ለማነጻጸር መንገድ አትክፈች። ይህን ማድረግ ስትጀምሪ አለመግባባቶች እንዲፈጠሩ መንገድ እየከፈትሽ ነው ማለት ነው። በቃ አንድ ነገር አስተው። ይህ ራስሽን የሆንች ሴት ሁኚ። አንቺ ልዩ ሴት መሆንሽን ተረጅ። ያ ልዩ ሆኖ ማንነቱን የአንቺ ማንነት ፈልጎ ነው ወንድ ልጅ ወደ አንቺ ህይወት የሚመጣ። ስለዚህ ራስሽን የሆንች ሴት ሁኚ። እንግዲህ ሌላኛው ወንድ ልጅን በቀላሉ እንዳፈቅርሽ ለማድረግ የምታደ ያደርጊው ነገር ከጭቅጭቅ የጸዳች ሴት መሆን አለብሽ። አሁንም ደግሜ ልንገርሽ፣ ከጭቅጭቅ የጸዳች ሴት መሆን አለብሽ። በተለይ በፍቅር ግንኙነታችሁ ውስጥ ለምሳሌ ጀምራችሁ ከሆነ ያ የፍቅር ግንኙነቱ እንዲያድግ የምትፈልጊ ከሆነ አድጎ ወደ ትዳር ሌቭል መድረስ የምትፈልጊ ከሆነ ከጭቅጭቅ ራስሽን ጠብቂ። በጣም ወንዶች ደግሞ በጣም የምንጠላው ነገር ጭቅጭቅ ነው። የሆነ በፍቅር ግንኙነት ውስጥ ጭቅጭቅ ሲኖር ደግሞ በቃ እርሱ ምን ልበላችሁ፣ እሱ ነቀዝ ነው፣ ይበላል ያን የፍቅር ግንኙነታችሁ እንዳያድግ ያቆረቅዟል ሰዎች ገብቷቸዋል፣ አይደለ? ስለዚህ በተቻለሽ መጠን ኢቭን ያደግሽበት አስተዳደግ ጥሩም ላይሆን ይችላል። በጣም በጨቅጫቃ ቤተሰብ አባትና እናት መሃል አድገሽ ሊሆን ይችላል። እንግዲህ ያን ባህሪ ይዘሽ አድገሽ ገና ያን የፍቅር ግንኙነት ስትጀምሪ ያን ድሮ ፕሪንት የተደረገብሽ ያ ቤተሰቦች ጋር የነበረው የጭቅጭቅ አይነት ሁኔታን በዚህ የፍቅር ግንኙነት ላይ ማንጸባረቅ የለብሽም። እንደዚህ አይነት ባህሪ ራስሽ ላይ የምትመለከች ከሆነ ሁሉ ራስሽ ለመግራት መሞከር አለብሽ። በተለይ ደግሞ የምትወጂው ወንድ ልጅ በጣም ለማቆየት የምትፈልጊ የም ታስቢ ከሆነ ከጭቅጭቅ ራስሽን ቆጥብ። ኢቨን እርሱ እሳት ሲሆን ሲናደድ በተቻለ መጠን እርሱ ማብረድ ነው ያለብሽ። ነገሮችን ስቴብል ማድረግ ነው ያለብሽ እንጂ እርሱ ሲናደድ ሲግል፣ አንቺ ደግሞ በቃ የባሰውኑ ነገሮችን እርሱ ላይ መደራረብ የለብሽ ምክንያቱም ጭድ ላይ እሳት መለኮስ እንደሚሆን ነገሮች እንዲነዱ መገድ መክፈት ይመጣል ማለት ነው። ይሄ ደግሞ የፍቅር ግንኙነታቸው እንዲበተን ራስሽን ወዳልሆነ አይነት ውሳኔ እንድትገቢ ሊያደርግሽ ስለሚችል በጣም ጥንቃቄ ማድረግ አለብሽ። ይሄ ጭቅጭቅ አለመከባበርን ፍቅር ግንኙነታችሁ ውስጥ ያመጣል። አለመተማመን በፍቅር ግንኙነታችሁ ውስጥ እንዲኖር ያደርጋል። ያልተገቡ ቃላቶችን መጠቀም ሊያስከትል ይችላል። የነበረው የተደበቀውን በቃ ነብራዊ የሆነው ባህሪያችሁ ሊገለጥ ይችላል። እንደዚህ አይነት የጭቅጭቅ ጊዜ የንዴት ጊዜ፣ አንድ ሰው ደግሞ ጀግና ነው የሚባለው ንዴቱ መቆጣጠር ሲችል፣ ከፍታችኋል? አደለ? እህቶቼ፣ በተቻላችሁ መጠን ንዴታችሁን መቆጣጠር አለባችሁ። ለጭቅጭቅ ራሳችሁን አትጋብዙ። ምክንያቱም ወንዶችም ሆነን ማንም ሰው እኮ ጭቅጭቅን አይፈልግም። አደለ? ያልሆኑ ያልተገቡ ስራዎች ናቸው ወደዚያ ጭቅጭቅ እንድንገባ የሚያደርጉ ነገር ግን በተቻለ መጠን ንዴታችንን ማብረድ መቻል አለብን መያዝ አለብን። አለመግባባቶች እንዳይፈጠሩ መንገዶችን መዝጋቱ ሊፈጠሩ ይችላሉ። አይከሰቱም አንልም እኮ የሆነ ሰው ጥፋት ያጥፋል። በዚያ ጥፋት መካከል ደግሞ አለመግባባቶች ሊከሰቱ ይችላሉ። ነገር ግን በውይይት በመግባባት በቃ ሁኔታዎቹን በማብረድ መግባባት የሚቻልበት ሌብል ላይ መድረስ ነው እንጂ ሁሌ ንትርክ፣ ሁሌ ጭቅጭቅ በጣም አስቀያሚ ነገር ነው። በተለይ በፍቅር ግንኙነት ውስጥ እና በተቻላችሁ መጠን ከጭቅጭቅ መራቅን ልመች ራቅ። ብዙ ግንኙነቶች ገና ከጅምሩ የሚቀሩት በዚህ ነገር ነው። በተቻለ መጠን አለመግባባቶች ወይም ደግሞ የቃላት ወለምታ በመካከላችሁ ሲገጥማችሁ ነገሮችን ከማባባስ ይልቅ ነገሮችን ለማብረድ ለማቀዝቀዝ መሞከር መቻል አለብሽ። እርሱ ሲናደድ በጣም ሲግል፣ እሽ፣ በቃ በኋላ እናወራለን፣ ስትረጋጋ ማውራት እንችላለን፣ ይህ እኮ የሚያልፍ ነገር ነው፣ መረጋጋት አለብህ። በመባባል ነገሮቹን ሰከን ማድረግ አስፈላጊ ነው። ስለዚህ በጣም መገንፈል የለብሽ አንችም፣ ንዴትሽን እርሱም ተናዶ በቃ እሳት እሳት ላይ ማድረግ የለባችሁ ነገሮችን ለማረ የተረጋጋት ጥረት ማድረግ አለባችሁ። በፍቅር ግንኙነት ውስጥ ደግሞ አለመከባበርን ሊያስከትል ይችላል ይሄ ጭቅጭቅ ብያችኋለሁ። በእርግጥ ለማንም ሰው የማይመከር ነገር ነው ጭቅጭቅ በመካከላችሁ እንዲኖር። ነገር ግን ቢከሰቱ መፍትሄ ማበጀት መረጋጋት በጣም አስፈላጊ ነው። አንዳንድ ጥናቶች እንደሚሉት ከሆነ እኮ ብዙ ግንኙነቶች ገና ከጅምሩ የሚቋጩት በጭቅጭቅ ነው ይላሉ፣ ይስማሙበታል። ስለዚህ ጭቅጭቅ ብዙ ግንኙነቶችን ኢቭን ብዙ ትዳሮችን ያፈረሰ ነገር ነውና በተቻላችሁ መጠን ከጭቅጭቅ ራሳችሁን ጠብቁ። አንድ የፍቅር ግንኙነት ለመጀመር የሆኑ ኳሊቲዎች ሊሟሉልን ይገባል። ወንድም እንደ ወንድ ሴትም እንደ ሴት ሊኖራት የሚገቡ ኳሊቲዎች አሉ። ታዲያ እነዚህን ኳሊቲዎች አይቶ ነው እንግዲህ ተቃራኒ ጾታ ወይ ወደ አንቺ የሚሳበው አንቺም ደግሞ ወደሱ ሱ መተሳቢ። ስለዚህ እነዚህን ኳሊቲዎች መገንባት ያለብሽ እንዴት ነው የሚለውን ነገር ዛሬ የምንመለከተው ይሆናል። ስለዚህ ትክክለኛ ሴት መሆን ከፈለግሽ አሁን የምንነጋገርባቸውን ነጥቦች ወይም ደግሞ ኳሊቲዎች የግድ ማሟላት አለብሽ። በተለይ ደግሞ የፍቅር አጋር ወደ አንቺ በሰው ዘንድ ለመወደድ በማህበረሰቡ ዘንድ ሊሆን ይችላል፣ በምትሰሪበት የስራ ቦታ ሊሆን ይችላል። የአንቺን ተፈላጊነት ከፍ ለማድረግ የምታስቢ ከሆነ እነዚህ ኳሊቲዎች ሊኖሩ ይገባሉ። ታዲያ እነዚህን ኳሊቲዎች አንቺ ለሚመለከት ማንኛውም ሰው ወደ አንቺ የማይሳብበት ምንም አይነት ምክንያት የለም። ምክንያቱም በመጀመሪያ ራስሽ ላይ ከሰራሽ ማንም ሰው ወደ አንቺ የማይሳብበት ምንም አይነት ምክንያት አይኖርም። አንድ መገንዘብ ያለብሽ ነገር አለ። ወንዶችና ሴቶች በጣም የተለያዩ ነገር ናቸው። አንዳቸው ከሌላቸው የተሻሉ አሊያም ደግሞ የባሱ አይደሉም። እንዲሁ በቃ በተፈጥሮ የተለያዩ ናቸው። ሁለቱንም የሚያመሳስላቸው እና የጋራ የሆነ ነገር ቢኖራቸው የአንድ ዘር ምደባ መሆናቸው ብቻ በቂ ነው። ስለዚህ አንድ ነገር አስተው፣ አንቺ ከወንድ የተለየሽ የምትሆኝ ሙሉ ሴት የዛችን የሴት የተባለችውን ኳሊቲ ማሟላት ስትች ነው እንጂ በተለይ እስኪ አንዳንድ ጊዜ ተመልከታችሁ ከሆነ እቺስ ወንድ ናት ወይስ ደግሞ ሴት ናት ተብላችሁ በቃ የሆኑ በጓደኞቻችሁ ተጠይቃችሁ እንኳን ሊሆን ይችላል። ገ የተሰጣችሁን የተፈጥሮ ማንነታችሁን ተላብሳችሁ መቅረብ ነው ያለባችሁ። ሴት ከሆንሽ ሙሉ ሴት መሆን አለበች። በተለይ ደግሞ ትክክለኛ ሴት በወንዶች ዘንድ የምትፈለግ በማህበረሰቡ ዘንድ ተወዳጅነትን ያተረፈች፣ በስራ ቦታዋ በምታደርጋቸው ማህበራዊ ክንውኖቿ ውስጥ የምትወደድ ተፈላጊ የሆነች ሴት መሆን አለ። ይሄ ደግሞ ዝም ብሎ ከመሬት ተነስቶ አይደለም የሚመጣው፣ ራስ ላይ መስራትን ይፈልጋል። የሆኑ መሟላት ያሉባቸው ኳሊቲዎች አሉ። እነዚያን ስታሟዪ ነው ያቺን ሴት መሆን የምትችዪው እንጂ ዝም ብለሽ ተነስተሽ በቃ ያቺን ሴት ነኝ፣ ብቁዋን ሴት ነኝ፣ ተፈላጊዋን ሴት ነኝ ማለት ምንም ዋጋ የለውም፣ መናገር ምንም ዋጋ የለውም። በተግባር ካል ተደገፈ በስተቀር ስለዚህ፣ ራስሽ ላይ መስራትን ሁልጊዜ የራስሽን ስራ ማድረግ አለብሽ ነው። ማንም ሰው ጥሩ መሆን ይፈልጋል አይደለ? ትክክል የሆነ ሰው መሆን ይፈልጋል ወንድም ይሁን ሴት። ስለዚህ ትክክለኛዋ ብቁ የሆነች ሴት መሆን የምትፈልግ ከሆነ መጀመሪያ ማድረግ ያለብሽ በራስ መተማመን ያላት ሴት መሆን አለብሽ። በራስ መተማመን ያላት ሴት መሆን በጣም አስፈላጊ ነው። በተለይ ደግሞ በምትኖርበት አካባቢ የሆነ ተጽዕኖ ለመፍጠር የሚያስችልሽ ነገር በራስ መተማመን ሲኖርሽ ነው። በማንኛውም ነገር በስራ ጉዳይ ሊሆን ይችላል፣ በፍቅር ግንኙነት ራሱ ሊሆን ይችላል። በራስ መተማመኗን የገነባች ሴት ያቺ ሴት ሙሉ ሴት ነች። ያቺ ሴት ማንም ሰው ይፈልጋታል። ያቺ ሴት ምን አለ የኔ ሚስት ብትሆን፣ ምን አለ የፍቅር አጋሪ ባደርጋት ብሎ ወንዶች የሚመኟት አይነት ሴት ትሆኛለች። ስለዚህ በተቻለ መጠን በራስ መተማመን ያላት ሴት ለመሆን ሞክኝ። ይህን ስታደርጊ ያቺ የምትፈለገ ትክክለኛዋ ሴት የመሆንሽ ነገር እርግጠኛ ይሆናል ማለት ነው። በራስ መተማመን ከሌለሽስ፣ ኮንፊደንስ ከሌለሽ፣ ሰዎች በፈለጉት መንገድ ይዘውሽ የሚሄዱ ሀሳባቸውን እንደፈለጉ የሚጭኑብሽ አይነት ሴት ሲል ከሆንሽ ማንም ሰው ዞር ብሎ አያይሽም ማንም ሰው አይፈልግሽም ገብቶሻል አይደለም ስለዚህ በራስ መተማመንሽን መገንባት አለብሽ በራስ መተማመን ሲኖርሽ ተፈላጊነትሽ በዚያው ልክ ከፍ እያለ ይመጣል ትክክለኛና ብቁዋ ተወዳጇ የሆንሽ ሴት ለመሆን የምትፈልግ ከሆነ ጓደኛ ስትመርጪ በጣም መጠንቀቅ አለብሽ ይህን ስለሽ ሁለቱንም ነው የወንድ ጓደኛም ሊሆን ይችላል የሴት ጓደኛም ስትመርጪ ጥንቃቄ ማድረግ አለብሽ ምክንያቱም ያንቺ ማንነት የገነባሻቸውን ስብዕናሽን ድሮ ከልጅነት ጀምረች ጀምረሽ ያደግሽበትን ማንነት ሁሉ ጓደኞችሽ ሊያስጥሉሽ ይችላል። ስለዚህ በተቻለ መጠን ከአንቺ ጋራ ተመሳሳይ ሀሳብ ከአንቺ ጋር ተመሳሳይ አስተሳሰብ ወይም ደግሞ ስዕብና ከገነቡ ጓደኞች ጋር ጓደኝነትን መፍጠር አለብሽ እንጂ የነበረሽን ማንነት አስጥተውሽ ሌላ ማንነትን ኢምፕሪንት የሚያደርጉብሽ ወይም ደግሞ ወደዛ የሌለሽን ማንነት እንዲኖርሽ ወደሚገፋፉሽ ጓደኞች ጋር ጓደኝነት መፍጠር የለብሽ። ምክንያቱም ያ የነበረሽን መተማመን ያ የነበረሽን ስዕብናሽ ሊያስጥሉሽ ስለሚችሉ አን ደግሞ ሙሉ ሴት ለመሆን የምታስቢ ሴት ስለሆንሽ ተወዳጅ ተፈላጊ ሴት መሆን የምትፈልጊ ከሆነ ጓደኞችን ስትመርጪ ጥንቃቄ ማድረግ አለብሽ። ኢቨን የትዳር አጋር ሊሆን ይችላል። የፍቅር ግንኙነት ራሱ መረጣ ስታደርጊ ወይም ደግሞ ወንዶችን ስትመርጪ ጥንቃቄ በተሞላበት መሆን አለበት። ምክንያቱም አንዳንድ ጊዜ የላይም ብቻ አይታችሁ ውስጥ ገብታችሁ በኋላ ሰቀቀን ሊመጣ ስለሚችል የውጭ ብቻ በውጭ ማንነት ብቻ አይደለም የሰው ልጅ የሚታየው። ገና ስትቀርቡት ማንነቱን አዋዋሉ ኑሮውን፣ ለወደፊት ያለውን እቅድ እንዴት ነው ብላ ያላችሁ በመለየት ስለሆነ የሚታወቀው። ሌላኛው ደግሞ ለራስሽ ስብና ግንባታ ያለሽ በራስ መተማመን ከፍ እንዲል የሚጠቅምሽ ነገር ባለሽ ነገር ዝንጥ ብለሽ መታየት ነው። የግድ ውድ ልብሶች መሆን የለባቸው። የግድ በጣም ብራንድ ብራንድ የሆኑ ጫማዎች፣ ልብሶች መሆን የለባቸው። በተቻለ መጠን ንጹህ የሆነ ልብስ ዝንጥ ብለሽ ያለሽን ልብስ ለብሰሽ መታየትን መልመድ አለብሽ። ይሄ ምንን ይጨምርልሻል መስ አንደኛ፣ በራስ መተማመን ይጨምርልሻል። ሁለተኛ፣ ሰዎች እንዲመለከቱሽ። ወንዴ ልጅ እኮ በጣም ጥሩ ትለብሳለች ንጽህናዋ ደስ ይላል። ይህ ራሱ መባሉ ቀላል ነገር እኮ አይደለም። አለለ ሰዎች ስለ አንቺ መልካም ነገር ማውራታቸው አንድ ነገር ነው። ስለዚህ በተቻለ መጠን ዝንጥ ብለሽ ያልሽን ልብስ በንጽህና በመልበስ መታየት አለብሽ። ይሄ ምንን ያመጣልሻል? አንደኛ አትራክሽን ነው ወንዶችን የምትስብበት ወደ ራስሽ የምትስቢበት፣ ሁለተኛ ደግሞ ተፈላጊነትሽም እንደዚያው ይጨምራል። ትክክለኛ ሴት መሆን የምትፈልጊ ከሆነ በተቻለ መጠን ሌሎች ሰዎች ላይ ከመደገፍ ይልቅ የራስሽ የሆኑ ገቢዎች ቢኖሩሽ በጣም የተሻለ ነው። የራስሽ ገቢ ሲኖርሽ የምትፈልጊያቸውን ነገሮች በራስሽ መንገድ ማሟላት ትቻለሽ። ጥገኛ ስትሆኝ፣ የሆነ ሰው አካል ላይ ስትደገፊ ግን የምትፈልጊውን ነገር ውስጥሽ ያለውን ነገር ማከናወን አትችይም። ምክንያቱ ምንድን ነው? በሆነ ሰው ጥገኝነት ወይም ደግሞ ዲፔንደንት ሰው ሴት ስለሆንሽ። ስለዚህ በተቻለሽ መጠን የራስሽ የሆነ ገቢ ሊኖርሽ ይገባል። ያቺ የምትወደደዋ ሴት ደግሞ የራሷ የሆነ ገቢ ቢኖራ በጣም ተፈላጊነቷ በዚያው ልክ ይጨምራል። ምክንያቱም የምትፈልጊውን ነገር በራስሽ መንገድ መወጣት የምትችባቸው የሆነ አፎርድ ማድረግ የምትቻያቸውን ነገሮች አፎርድ ማድረግ ትችያለች። ስለዚህ የራስሽን ገቢ በተቻለ መጠን ሊኖርሽ ይገባል። የራስ ገቢ ሲኖር ደግሞ ብዙ ሰዎች የሆነ ሰው ላይ ይደገፉም አይደለ? የሆነ የሚከሰት ነገር አለ። በህይወት ስትኖሪ የሆኑ አጋጣሚዎች አሉ። ኢቨን የሚያስፈልግሽ የወራዊ ወጪዎች ሊሆን ይችላሉ። ብቻ ብዙ ሾፒንግ የምንላቸው ነገሮች አሉ አይደለ? እነዚያን ሁሉ ለማሟላት የሚጠቅምሽ ነገር የሆነ ገቢ ሲኖርሽ ነው እና ያቺን የምትወደዱ የምትከበሯ ሴት መሆን የምትፈልጊ ከሆነ በተቻለ መጠን የራስሽን ገቢ ለመገንባት ሞክሪ። ሌላው መገንባት አለብሽ ብለን የምናስበው በተለይ ትክክለኛ ሴት መሆን የምትፈልጊ ከሆነ ለንግግሮችሽ መጠንቀቅ አለብሽ፣ ወይም ደግሞ ቁጥብ ሴት መሆን አለብሽ። በተለይ በአነጋገር ላይ የተመጠኑ ከመናገሬች ይልቅ ብዙ ማድመጥን መልመድን መቻል አለብሽ። ይህን ስታደርጊ ማንነቷ የሚወደድ ስብናዋ የሚወደድ በሰው ዘንድ የምትፈለጓ ሴት መሆን ትችላለሽ። ይህ ምንን ያስገኝልሻል መሰለሽ እኮ እሷ ብዙ አታወራም። ስታወራ ግን እንቅጭ እንቅጩን ነው። ልክ ልክ ነው የምትናገረው። ነገር ግን ብዙ ማውራት ባህሪዋ አይደለም፣ ብዙ ማውራት አትወድም ትባያለሽ። ይህን ነገር ደግሞ ማህበረሰቡም ይወደዋል። በአካባቢሽ ያሉ ጓደኞችሽም የሚፈልጉት ነገር ነው። በተለይ በጣም የተቆጠበ አንዳንድ ሴቶች አሉ አለ ሰው በተሰበሰበ ቦታ በቃ ድምጻቸውን ከፍ አድርጎ መሳ ድምጻቸውን ከፍ አድርጎ ማውራት አለው አለው ማለት ይውኝውኝ ማለት አዋዚ ያለባቸው ነገር ግን እንደዛችኛዋ ሴት መሆን የለበሽም። ምክንያቱ ፍሬ ያለው ዛፍ ልታይ ልታያይ ዝቅ ይላል፣ አይደለ? እራሱ ዝቅ ያደርጋል። ከዛ በኋላ ነው ተፈላጊነቱ የሚጨምር። ስለዚህ አንቺ ያችን ሴት መሆን የምትፈልጊ ከሆነ ለንግግሮችሽ፣ ውጥብነትን ለአነጋገርሽ በጣም ጥበብን ማለማመድ አለብሽ። ይሄን ስታደርጊ አዳማጭ ሴት ትሆኛለሽ። ብዙ የሚያደምጥ ሰው ደግሞ ብዙ እውቀት አለው። ብዙ ማንነት፣ ብዙ የሚስብ ማንነትን ይገነባል። ለዚህ ነው ብያቸኋለ ከዚህ በፊት። ለዚህ ቻለ ምኖር የሚሻለው ነገር ብዙ ማድመጥ ነው ብዙ ከመናገር የሚባለው ነገር አለ። ሁሉም ሰው ሲያወራ አንቺም ተመለሰሽ የምታወሪ ሴት ሴት መሆን የለብሽም ማድመጥን ባህልሽ ልታደርግ ይገባል። አዳማጭ ሴት መሆንን በየራስሽ ባህሪ ልታደርጊያቸው የሚገቡ ጉዳዮች ናቸው። ስለዚህ ያቺ አዳማጭ የሆነችውን ሴት ውይ፣ በቃ ሌሎች እኮ አይሰሙኝም ለእሷ እስኪ መሄጅ ልናገር እሷ ትሰማኛለች እሷ ትረዳኛለች። እንደዚህ እንደዚህ አይነት ጉዳዮች እኮ ገጥሞኝ ነበረ እስኪ ገሊትን ላውራት እሷ ትሰማለች፣ ተሰምታም ደግሞ ጥሩ ነገርን ትመልሳለች ለሰው ልጅ ሲባል በጣም ይሄ ዝም ብሎ የሚመጣ ነገር አይደለም፣ በራስ ላይ መስራትን ስለሚፈልግ ነው። በተቻለ መጠን ለድግግሮ ንግግሮችሽ ቁጥብነትን ማስለመድ አለብሽ። ስትናገሪ ደግሞ ጥበብ የተሞላበት ንግግሮችን ማዳበር ይኖርብሻል። ያቺ ሴት ተፈላጊ ሴት ስለምትሆን፣ ስለዚህ በተቻለሽ መጠን አሁን የተነጋገርናቸውን ነገሮች በተግባር ላይ ማዋል አለብሽ። ይሄ እንዲሁ ከመሬት ተነስቶ የሚሆን ነገር አይደለም። ራስ ላይ ጥረትን ይፈልጋል። ራስ ላይ መስራትን ይፈልጋል። ሁሉ ጊዜ ደግሞ የነበረሽ ማንነት መገንባት ላይ መሰረትን ያደረገ ነው። እነዚህ ባህሪያቶች ሲኖሩሽ ደግሞ የምትፈልጊውን ወንድ በእጅሽ ማስገባት ትችያለሽ። ማንም ወንድ ደግሞ ወደ ህይወቶች ሲመጣ ልክ በርሽን ከፍተሽት ማስገባት የምትችበትን ስብዕና ትገነቢያለሽ። ካልሆነ ደግሞ መመለስ የምትችበት አቅም ይኖርሻል። እነዚህን ነገሮች ስታደርጊ ሴት የመሆንሽ ህጉ ተግባራዊ ይሆናል ማለት ነው።